ድዓይተሰንቱ ዘምላ ብስበት አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ተከበራችሁ ይቻላል ቤተሰቦች በያላችሁበት የአላህ ዝናት ራህመት ከናንተ ጋ ይሆን እያልኩ ዛሬ ደግሞ በአዲስ መጥቻለሁ ማለት ነው። ዛሬ የመጣሁት አዲስ ነገሬ ማለት ነው። ላይቭ ለጀማሪ ዩቲዩቦች ላይቭ እንዴት መግባት እንዳለባችሁ ከምን እንደምጀምሩ በአጭሩ ለማሳየት ነው ማለት ነው። አንዳንዶቻችን ላይቭ አላስገባና ለላይቭ ለመግባት ስንት ነው ሰብስክራይቡ የምንላለን ሰብስክራይብ ሀምሳ በስትሪ ያል ሀምሳ ያስገባል ግን በቀጥታ ሰማንያ ወይም ሰባ መሆን አለበት ማለት ነው። አሁን ቀጥታ እኔ ላይቭ ይገባ ነው እንዴት እንደምገባ አሳያችኋለሁ። ቀጥታ ዩቲዩብ ዘንድ ይሄዳለሁ። እንደዚህ አድርጌ ማለት ነው። ያውና ወደ ዩቲዩብ ይርኩ። ቀጥታ መከፍተዎችን ከታች ያለችውን መደመር ምልክት ነው። ግን ከመጀመሪያ ከኔን ማድረግ ያለባችሁ ቻናላችሁን ማለት ነው። ያኔ እንዳይበዛባችሁ እንደዚህ አድርጌ ፕሮፋይል ይነግቸዋለሁኝ አሁን ክሊን አድርገዋለሁ። እየዞረው ነው። ትንሽ የሸበካ ጉዳይ ነው። ከዛም እንደዚህ አድርጌ ይዞራል ሸበካል ከዛም ቀጥታ እዚች ጋር እሄድና ክሊን አደርጋለሁ። መጀመሪያ እንደዚህ ፕሮፋይልን ተጭኔ እንደዚህ እጫነዋለሁ። እንደምታወት ማለት ነው። እዛ እንደዚህ ስጃ ነው ይሄ ይመጣልኛል። ከላይ እንደዚህ አድርግና እንደዚህ የሚለውን እጫነዋለሁ። ክሊን ለማድረግ ነው ማለት ነው። ያው ቢልጋላላስ ቀጥታ አሁን ላይ ልግባው ማለት ነው። አንዳንዴ በጣም ነው እንትን ይላል ሲገርገብቼ ነው ክሊን ማረገው። ግን እንዴ ባል ወላ አሁን አሁን ላይ ብልገባ በቃ ቀጥታ እንደዚህ ይገባሉን። ይኸው ላይ መጣ ማለት ነው። ከዛ እቺ የስራሱ ምልክቱን እንደዚህ እጫንና ታምኔንና ርዕስ አስገባሉ ማለት ነው። አሁን ታምኔን ያስገባ ነው የስራሱ ምልክት ነክቼ፣ ይኸው ከታች ይኸው የስራሱ ምልክት ነካው፣ ከታች ከጋራሪ ምረጭ ይለኛ እንደዚህ አርቄ ምን ያረኩትን ከዛ ላርነጥቼ አንድ ላደርግ ነው ላደርግ ነው በቃ እዛ እንደዚህ አደርግና ላይ ጋሴ ሴቭ እለዋለሁ ማለት ነው። ከዛ ምዝል ላይ ርዕስ ጽፋለሁኝ አሁን ዝም ብዬ ሰላምታ አሰላም አለይኩም እንደዚህ አርጌ ጻፍኩኝ ከዛ እንደዚህ አይታችሁ እንለካውና እዚ ላይ ሞኒ ሳን ሰለክ ካልሆን በቪዲዮ ከገባ ይሄን ላይቭ ገዝር የሚለውን ትጫናላችሁ በቪዲዮ የምትፈልጉ በቪዲዮ ካልሆነ ደሞ በስክሪን እንደኔ አይነት ይሄንን ታበራላችሁ ይሄን ስክሪን የሚለው እንደዚህ አርጌ አሁን እኔ ይሄን ስክሪኑን አበራሁትኝ ከዛ እኔ ሞኒ ስለሆንኩኝ ሁለቱን ማብራት አለብኝ ማለት ነው ይሄንንና ይህን ሴቲንግን እንደዚህ አድርጌ አበራለሁ ማለት ነው። ሁለቱን እንደዚህ ከአበራሁ በኋላ ላይ ቀስቷ ላይ እሄዳለሁ። ከዛ ይሄው እንደዚህ ብሎ መጣል፣ ከታች እችን እጃናት አሉ ማለት ነው። ከዛ ይሄው ከታችም ኔክስት ብ እያለ ነው። እዝን ላይ ያስመርጠናል። ለህጻናት ነው ለአዋቂ ይለኛል። ለህጻናት አልኩት። ይሄው እንደዚህ አድርገዋለሁ። እዛ ለህጻናት ብየዋለሁ ማለት ነው። እዛ ኔክስት በያሌ ነው። እንደዚህ አድርጌ ኔክስት ላለሁ። ትንሽ ኢንተርኔት በጣም አስቸጋሪ ነው። ኤርፍሮለ ይሄው አሁን ከፈተልኝ። ከዛ ጎ ላይብ ብል ነው። ይሄው ጎ ላይብ። ከዛ ሙዶች ያው እዚ ላይ ጎሌ ብላለሁ ማለት ነው። እንደዚህ አድርጌ ምና እንደዚህ አድርጌ ጎሌ ካልኩ በኋላ የእጅዋ ቮሊ ቦል ከሆኛው እንደዚህ ነካውና ከላይ ፕሮፋይል እንዳለቻ ነው ያለው። ከዛ እንደዚህ ይመጣልኛል ማለት ነው። በትንሽ ቀይሮ ራሱ ይቀይራል ማለት ነው። ትንሽ እንደዚህ እያደረግን በቃ የቻዋ ከዛ እንደዚህ ፕሮፋይል እንደዛ ይጫናል አለሁኝ ከዛ ያው እናታችን እንደዚህ ይመጣልኝ። እኔ አሁን በሾርቱ ነው የገባሁት። በቃ ከዛ ከታች ሰው ይመጣላችኋል ማለት ነው። በዚህ መልኩ መግባት ትችላላችሁ ማለት ነው። ከዛ እናንተ ደግሞ ሳይለንስ ተረቡ ይሄንን የደግሞ የቪዲዮ ነው ማለት ነው። እንደዚህ ከፍታችሁ አበቃ ማውራት ነው ማለት ነው እና በጣም ቀላል ነው።